ሰላም ሰላም ውድ ተከታታዮች እንኳን ወደ ጀጀቲ በደህና መጣችሁ። በዚህ ቪዲዮ ላይ የማሳያችሁ ስለ እሳት አቀጣጣይ ክፍሎች ወይም ደግሞ ኢግኒሽን ሲስተም ነው። የእሳት አቀጣጣይ ክፍሎች የሚመደቡት የተሽከርካሪ ኤሌክትሪክ ክፍሎች በሚለው ስር ነው። የተለያዩ የተሽከርካሪ ኤሌክትሪክ ክፍሎች ሊኖሩ ይችላሉ። በተለይ መኪናው ዘመናዊ እየሆነ በሄደ ቁጥር የተለያዩ ኤሌክትሪካል ሲስተሞች ይጨመሩበታል መኪናው ላይ ኢንጂኑ ላይ ማለት ነው። ዋና ዋናዎቹ የሚባሉት የእሳት አቀጣጣይ ክፍሎች፣ የማስነሻ ክፍሎች፣ የባትሪ መሙያ ክፍሎች እና የተለያዩ መብራት ክፍሎች አሉ። ከዛ ውስጥ ዛሬ የማሳያችሁ የእሳት አቀጣጣይ ክፍሎች የሚባሉት ምን አይነት ፓርቶች አሉት፣ እነዚ ፓርቶችስ ምንድን ነው ተግባራቸው ወይም ጥቅማቸው የሚለውን እናያለን። አብራችሁን ይቆዩ። የእሳት አቀጣጣይ ክፍሎች የሚገኙት በቤንዚን ሞተር ላይ ነው። እነዚህ የእሳት አቀጣጣይ ክፍሎች በታመቀው የቤንዚን እና የአየር ድብልቅ ላይ እሳት በመርጨት ኃይል እንዲፈጠር ወይም ፒስተንን ወደታች እንዲገፋው፣ በኃይለኛ ሁኔታ የታመቀውን የቤንዚንና የአየር ድብልቅ ላይ እሳት በሚረጭበት ጊዜ ፍንዳታ ይፈጠራል። ያ ፍንዳታ ፒስተንን ወደታች ይገፋዋል። በተለያየ ጊዜ ማለት ነው። ይሄ ፒስተን ወደ ላይና ወደታች እንቅስቃሴ በክራንክ ሸፍት አማካኝነት ወደ ክብዙር ተቀይሮ መካኒካል ኃይል ይመነጫል ማለት ነው። ስለዚህ ይህ ኃይል እንዲመነጭ የሚያግዙ የተለያዩ ክፍሎች አሉት። የመጀመሪያው ባትሪ ነው። ሁለተኛ ቁልፍ፣ ሶስተኛ ኤግኒሽን ኮይል ወይም ቦቢና የሚባል ነው። ዲስትሪቢተር ወይም አቫንስ፣ ስፓርክ ፕለግ ወይም ደግሞ ካንዴላ የሚባሉ ፓርቶች ወይም አካሎች አሉት። እነዚህ ፓርቶች ምን ጥቅም አላቸው የሚለውን እናያለን። የመጀመሪያው ባትሪ ሲታይ፣ ባትሪ መኪናው ጠፍቶ ማንኛውም የኤሌክትሪክ ኃይል የሚያገኘው ከባትሪ ነው። ስለዚህ መኪናውን በምታስነሱበት ጊዜ ሁሉም ኤሌክትሪክ ክፍሎች እነዚህ እሳት የሚረጩ ክፍሎችን ጨምሮ ማለት ነው፣ ከባትሪ ኃይል ያገኛሉ። በመቀጠል ቁልፍ ነው። መኪናውን በምታስነሱበት ጊዜ ኤሌክትሪኩን ከባትሪ ወደ ሲስተሞቹ የሚያስተላልፍና የሚያቋርጥ ነው ማለት ነው። በመቀጠል ኢግኒሽን ኮይል ወይም ደግሞ ቦቢና የሚባለው ምንድነው የሚለውን ስናይ ኢግኒሽን ኮይል ከባትሪ አስራ ሁለት ቮልት ወስዶ ወደ ከፍተኛ ቮልቴጅ የሚቀይር ነው። ምክንያቱም ከፍተኛ ቮልቴጅ መቀየር ያስፈለገበት ምክንያት እሳት ብልጭታ እንዲፈጥር ነው። ዝቅተኛ ቮልቴጅ ከሆነ ብልጭታ ስለማይፈጥር እሳቱን ለማስነሳት ስለማይችል ማለት ነው። ስለዚህ ኢግኒሽን ኮይል እስከ 30 ሺህ ቮልቴጅ 12 ቮልት ወስዶ እስከ 30 ሺህ ቮልቴጅ እንደዚሁም 20 ሺህ ሊሆን ይችላል እንደ መኪናው አይነት ማለት ነው። ከፍ አድርጎ ቮልቴጁን የሚቀይረው ነው ማለት ነው። በመቀጠል ዲስትሪቢተር ወይም አቫንስ የሚባለው ነው። ይሄ የድሮ መኪናዎች ላይ ነው በብዛት ያለው። አሁን ዘመናዊ መኪናዎች ላይ በኮምፒውተር አማካኝነት ነው የሚታዘዘው ማለት ነው። ዳይሬክትሊ ኢግኒሽን ኮይሉ ስፓርክ ፕለክ ላይ ይገጠማል። ለኢግኒሽን ኮይሉ ደግሞ በኮምፒውተር አማካኝነት ኮምፒውተሩ ከሴንሰሮች በሚያገኘው ቮልቴጅ አማካኝነት ኮምፕሬሽን ላይ ሲሆን ወይም ደግሞ ያ ሲሊንደር እመቃ ላይ ሲሆን እሳት እንዲረጭ የኤሌክትሪክ ቮልቴጅ ይሰጠዋል ማለት ነው ለዚህ ለኢግኒሽን ኮይል። የኢግኒሽን ኮይል ደግሞ 12 ቮልት በሚያገኝበት ጊዜ ያንን 12 ቮልት አባስቶ ለስፓርክ ፕለግ ይሰጠዋል። ስፓርክ ፕለግ ደግሞ ያ ቮልቴጅ በሚያገኝበት ጊዜ ብልጭታ ይፈጥራል። ያ ብልጭታ የታመቀውን ቤንዚንና አየር ያቀጣጥለዋል ማለት ነው። ስለዚህ ዲስትሪቢተር ወይም አቫንስ ምንድን ነው የሚለውን ስናይ ለእያንዳንዱ ቤት ሰዓቱን ጠብቆ ይሄ ከፍተኛ ቮልቴጅ ለስፓርክ ፕለግ ማለት ነው። ይሄ ከፍተኛ ቮልቴጅ እንዲተላለፍ የሚያደርግ ክፍል ነው ማለት ነው። በመቀጠል ስፓርክ ፕለግ የምትባለው ሲሊንደር ሄድ ላይ ነው የምትቀጠመው በቀጥታ ኃይለኛ ቮልቴጅ በምታገኝበት ጊዜ እሳት ብልጭታን የምትፈጥር አንድ የእሳት አቀጣጣይ ክፍል ነች። ዲስትሪቢተር ወይም አቫንስ ውስጣዊ ክፍሎች አሉት። የመጀመሪያው ሮተር ነው ወይም ደግሞ ስፓሶ ላይ ይባላል። ይሄ ሮተር ከኢግኒሽን ኮይል የመጣውን ኃይለኛ ቮልቴጅ ለእያንዳንዱ ስፓርክ ብለግ በሃይቴንሽን ኬብል ወይም ደግሞ ጠንካራ፣ ኃይለኛ ቮልቴጅ ማስተላለፍ የሚችል ገመድ አማካኝነት ለእያንዳንዱ ቤት ሰዓቱን ጠብቆ ቮልቴጁን የሚለቅ ዲስትሪቢተር ክፍል ነው። ሌላው ኮንታክት ፖይንት ነው። ይሄ ኮንታክት ፖይንት የኤሌክትሪክ ቮልቴጁ ማገናኘትና ማላቀቅ ነው። ስለዚህ ቮልቴጁን በማገናኘትና በማላቀቅ ኢግኒሽን ኮይል ኃይለኛ ቮልቴጅ እንዲፈጠር የሚያግዝ ክፍል ነው። በመቀጠል ኮንደንሰር ወይም ካፓሲተር የሚባል ክፍል አለ። ይሄ ኮንደንሰር ኃይለኛ ቮልቴጅ ተፋጥሮ ፑንቲና በምታጠፋና በምታበራበት ጊዜ ብልጭታ እንዳይፈጠርና ያ ብልጭታ ፑንቲናዋን እንዳትበላሽ ወይም ደግሞ ፑንቲኗ እንዳትቦጨቅ የሚያደርግ የዲስትሪቢዩተር ክፍል ነው። በመጨረሻም ከላይ የነገርኳችሁ ስፓርክ ፕለግ ወይም ካንዴላ የምትባለው ነች። እቺ ኃይለኛ ቮልቴጅ በምታገኝበት ጊዜ ብልጅታን የምትፈጥር የመጨረሻ የእሳት አቀጣጣይ ክፍል ነው ማለት ነው። ስለዚህ ከባቴት ተነስቶ እስከ ስፓርክ ፕለግ ድረስ ቮልቴጁ በሚያልፍበት ጊዜ ከፍተኛ ቮልቴጅ ፈጥሮ እሳት በመፍጠር የታመቀው አየርና ነዳጅ ላይ እሳት በመርጨት ፍንዳታ እንዲፈጥርና ያ ፍንዳታ ፒስተንን ወደታች በከፍተኛ ሁኔታ እንዲገፋውና ያ ፒስተን ወደ ታች እና ወደ ላይ በሚንቀሳቀስበት ጊዜ ክብ ዙር እንዲፈጥር ወይም ደግሞ ወደ ታች እና ወደ ላይ እንዲንቀሳቀስ የሚያደርግ የኤሌክትሪክ ክፍል ነው ማለት ነው። እነዚህ አቀጣጣይ ክፍሎች መጀመሪያ ላይ ስናገር የሚገኙት በቤንዚን መኪና ላይ ነው ብያለሁ። በናፍጣ መኪና ላይ እነዚህ ክፍሎች አይገኙም። ምክንያቱም ናፍጣ መጀመሪያ እስከሚነሳ ድረስ ግሎ ፕለግ ወይም ደግሞ ካንዲሊት የምትባል ክፍል አለች። አቺ ክፍል ሲሊንደሩን ታሞቀዋለች። በከፍተኛ ሁኔታ ከሞቀ በኋላ ቁልፉን ሹፌሩ በሚያስነሳበት ጊዜ ሲሊንደሩ ስለሞቀ አየር ካስገባ በኋላ ያምቃል። የታመቀው አየር ላይ ደግሞ ናፍጣ ይረጫል። ያን ናፍጣ በሚረጭበት ጊዜ እሳት ነው የሚፈጠረው ውስጡ በካንዲሊቲ ስለጋለ ማለት ነው። ስለዚህ እሳት የሚረጭ አካል አያስፈልገውም። አንዴ ከተነሳ በኋላ የራሱ ሙቀት በራሱ ሙቀት ኮምፕሬሽን፣ ኃይለኛ ኮምፕሬሽን ስላለው ናፍጣ ማለት ነው። እንደዚሁም ኃይለኛ ፕሬዥር ያለው ናፍጣ ስለሚረጭበት በፎግ መልክ ወይም ደግሞ በተን መልክ ሲረጭበት እሳት ብልጭታን ይፈጥርና በራሱ ኃይል ስለሚፈጥር ማለት ነው የናፍጣ ሞተር